የህዝብን ሰላም የሚያናጉ ኃይሎችን መንግስት በአስቸኳይ እርምጃ ሊወስድባቸው ይገባል ሲሉ የባህር ዳር ከተማ ነዋሪዎች ተናገሩ። የብልጽግና ፓርቲ ድህረ ጉባኤ ህዝባዊ መድረክ በባህር ዳር ከተማ ተካሂዷል። ስማቸው እሸቴ ዝርዝር ዘገባለሁ ብልጽግና ፓርቲ ካካሄደው የመጀመሪያ ድርጅታዊ ጉባኤው በኋላ ህዝባዊ መድረኮችን በተለያዩ የሀገሪቱ አካባቢዎች እያካሄደ ነው በባህር ዳር ከተማም ህዝባዊ መድረኩ ሲካሄድ የአማራን ህዝብና የሀገሪቱን ወቅታዊ ፈተናዎች ያገናዘቡ ጥያቄዎች በከተማዋ ነዋሪዎች ተነስተዋል መንግስት ለምን ሚስጥሩ ራሱ ግራ ገብቶኛል ተከዜን አሳልፎ እኮ እስኪ ጊዜ ስጡ ብሎ የትግራይ ህዝብ እንዲያስብ እንዲሰላስል ማድረግ መልካም ነገር ነው ጫፍ ላይ ሰዶ በዚህ መንገድ የሰዎችን ስቃይ ማሳለፍ በተለይ እኛ ከአማራ አብራክ የወጣችሁ አመራሮች ለሰላሙ እጅግ በጣም ስራ እየሰራ ነው የምትሉት ምኑ እንደሆነ ግራ ይገባኛል። ኦሮሞና አማራ ተጣልቶ አያውቅም። በህዝብ ደረጃ ትግሬና አማራ ተጣልቶ አያውቅም። ሌሎችም እንደዚሁ ትልቁ ችግር የአማራ አመራርና የትግሬ አመራር ወይም የኦሮሞ አመራር ነው። ችግሩ የሚፈጥረው በአንድ በኩል መንግስት ነው፣ መንግስቱ ሆኖ ይመራል። በአንድ በኩል ስለዚህ ነገር እንዴት ነው መፍትሄ መጥቶ አንድ ህዝብ፣ አንድ ኢትዮጵያ ሊኖር የሚችለው? በሚሊዮን የሚቆጠር የአማራ ህዝብ ኦሮሚያ ላይ በነጻነት እየኖረ አይደለም። በየቀኑ እየተገደለ ነው። በየቀኑ እየተፈናቀለ ነው። የተፈናቀሉት ደግሞ የሚገባውን ያክል ክትትል እየተደረገላቸው አይደለም እና የአማራ ክልል መሪም እንዲሁም ደግሞ የኦሮሚያ ክልል ብልጽግና ፓርቲ መሪም ምንድን ነው ይሄንን ለማስታገስ ያሰባችሁት? ለዚህ እቅዳችሁ ምንድን ነው? የኦሮሚያ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፍቃዱ ተሰማ የኢትዮጵያን ህዝብ አንድነት ለመሸርሸር አሸባሪው ትግራይ ወራሪ ቡድንና ሸኔ በመቀናጀት ንጹሐንን እያሳደዱና እየጨፈጨፉ ነው። የኦሮሚያ ክልል ትልቁ ጠላት ሸኔን ለማጥፋት በቅንጅት እየተሰራ ነው ብለዋል። ከክልሉ የተፈናቀሉ የአማራ ተወላጆች ወደ ቀድሞ ቀያቸው እንዲመለሱ ጥረት እየተደረገ መሆኑን በመግለጽ መብቱ ተከብሮለት መኖር ሙሉ መብት አለው። ኢትዮጵያዊ ነው። ከህዝቡ ጋር ችግር የለውም። መኖር አለበት በኩልነት ይህ ጥያቄ ያለው አይደለም። ጠላት በየወቅቱ ቀርጾ በሚሰጠው አጀንዳ ነው ሁለቱ የሚራኮቱት። ህዝብ ጋር ችግር የለም። ሸኔ የሁሉ ጠላት ነው፣ ፕራይመርሊ የኦሮሞ ጠላት ነው። ስለዚህ እያንዳንዱ ከክልላችን የተፈናቀለው ህዝብ የእኛ ክልል ህዝብ ነው ማወቅ ያለባችሁ ማለት ነው። የእኛ ክልል ህዝብ ነው። ምን ተናገረ፣ ምን ተናገረ፣ ሌላ ጉዳይ ነው። ኢትዮጵያ ነው፣ ከእኛ ነው የተፈናቀለው። የእኛ ህዝብ እኛ የምናሰረድረው ነው በመሆኑ ምክንያት እያንዳንዱ ለይተን እንመለሳለን የሚል ግብረ ኃይል አቋቁመን እየሄደን እንገኛለን። የኢትዮጵያ ሉዓላዊነት ለመዳፈር እና የአማራን ህዝብ ለማደሳቆል ጽንፈኛ ኃይሎች አሁንም የጥፋት ጉዟቸውን ቀጥለዋል ያሉት የብልጽግና ፓርቲ ስራ አስፈጻሚ አባልና የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ከችግራችን ለመውጣት የሰከነ መንገድን መከተል አለብን ብለዋል። ሱዳን እየወረረን ነው፣ ብዙ መሬታችን ይዟል። ቅማንት ውስጥ ያለው ጽንፈኛ ቡድን አሁንም ጋር ግጭት ላይ ነን። ሸኔ ይገላል፣ አማራን ይገላል፣ ኦሮሞን ይገላል፣ ያፈናቅላል፣ ሀብት ንብረቱን ያወድማል። ስለዚህ ሰከን ማለት አለብን፣ ማሰብ አለብን። ሰከን ብለን አንድ ሁነን ተደራጅተን ይሄ የበለጠ ውስብስብ አምጦ ህዝባችን እንዳያቦሳቅለው ሕዝብን ያማረሩ የአገልግሎት አሰጣጥ ችግሮችን መፍታትና የኢኮኖሚ ቀውስን ማስተካከል የብልጽግና ፓርቲ ዋነኛ ትኩረት መሆናቸውንም በመድረኩ ተገልጿል።